አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ድና የተከበራችሁ የፋፊ የወሎ ትምህርት ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ወደ ዳገት ወጣ ብያለሁኝ። እስኪ ደግሞ ወደ ግብርናውን ምኑን ላሳያችሁ። እስኪ ደግሞ ደስ የሚል አካባቢ ነው። ያው ታውቃላችሁ፣ አካባቢያችን ደስ ይላል። ግን ወጣ ብዬ ነው ከሰፈሬ ዛሬ ያው እና ይህንን ይመስላል። ከታያችሁ ዳገቱ በቆሎ መኖር ይሄው ፍየሎቹ። እና ይህንን ይመስላል። እና ይሄው እየሄድኩ ነው። አያችሁ እንግዲህ ይኸው፣ አበባ ዘርግተው ነው ባጃጆቹ፣ ወይልካም እያሉ ነው። አበባ ዘርግተው እንኳን ሰላም መጣችሁ። ይኸውላችሁ ይህንን ይመስላል። ወይማ አያችሁት፣ ምርጥ ምርጥ አካባቢ ነው የት። ማሻ አላህ ሲያምር እና፣ ይህን የመስ ይሄ ደግሞ ጽድ ጽድ፣ ይሄ ደግሞ ያው ባህር ዛፍ ታውቁታላችሁ። እና ይህንን የመስራር ቤት አለ እና ይ ሚሄድ ይኸው በጎቹም ያው ገጠር ስለሆነ በሉ በሉ የሰው ሳር ደስ አየችሁት? ምርጥ ምርጥ እንትን ነው። አካባቢው ቤት አሁን እየተሰራ ነው። ቤት እና ይታያችኋል። አዳገት ነው፣ ጫካ የኔ ደግሞ ያባት ያገር ምን ተሻግሮ ዙረን ነው ከዚህ በእግራችን አይላችሁ እና ይሄ ደግሞ ይስ ለአጭድ ቦታ አጭደው ለከብቶቻቸው እንደዚህ እያጨዱ እንትን ይላል። ይላችሁ ቤቱ ምርጥ ምርጥ ቤት ደግሞ እየተሰራ ነው። ይሄው ምርጥ ምርጥ ቤት እየተሰራ አካባቢው ምናምኑ በጣም ደስ ይላል። ይህንን ይመስላል እስኪ ይሄ አሁን ገጠር ነው። ምንም ነገር የለም። እዚህም አሁን ሰው አይኖርበትም ግን ያው ግን እየሰሩበት ነው። አሁን ቤት እያለ ሰፈሩ በጣም ደስ ይላል። በተለይ ለመናፈሻ እንደዚህ ወክ ምናምን ለመውጫ ለአንዳንድ ነገር ምርጥ ነው አካባቢው። ያው እየሰሩ ነው። ይህንን ይመስላል። ያው ወጣ ስል መቼም ያው እኔ ያየሁትን እንድታዩ ብዬ ነው። እና ይሄን ይመስላል፣ ይሄን ይመስላል። ሱልላ ይባላል ታዲያ። ይሄ አካባቢው ያው ከተማው ትንሽ አለፍ ብለናል። ይህ ወደ ገጠሩ አሁን ወደዚህ መጥቼ ነው ይህንን ይመስላል። ይህ ሁሉ አሁን ገጠር ነው ስላለች ገጠር ደስ አይልም አዝመራው ዳከት ነው በዚህ ይህንን ይመስላል ላሳያችሁ ብዬ ነው።